ቅዳሜ ገበያ። ዶላር ከእውነተኛ ዋጋው በላይ የተጋነነ ቦታ ነው የያዘው የሚሉ በርካቶች ናቸው። አሁን ላይ አሜሪካኖቹ ፕሬዚዳንት ዶናልድ ትራምፕም በዚህ ይስማማሉ። የገንዘብ የመግዛት አቅም፣ የገንዘብ ገበያ፣ የዓለም የቢዝነስ ጉዳዮች ምንድን ነው ያያያዛቸው? ይህ ጉዳይ ከሀገራችን የብር መዳከመም ጋር ስለሚያያዝ ትንታኔውን ብታደምጡት መልካም ነው። የቅዳሜ ገበያ የዩቲዩብ ገጽ ነው እየተከታተላችሁ ያላችሁት። የኢኮኖሚና የቢዝነስ ትንታኔዎች እንዲደርሷችሁ ቻናሉን ሰብስክራይብ ያድርጉ። ትኩስ መረጃዎች በወቅቱ ሲወጡ እንዲያውቁ የዶል ምልክቱን ይጫኑ። ፕሬዚዳንት ዶናልድ ትራምፕ ስለ ዶላር የተለየ እይታ ይዘው መጥተዋል። ነጋዴው፣ የሪል ስቴት ፈርጡ፣ ፖለቲከኛው ሰው የቀጣዩ ዘመን የአሜሪካ ሀያልነትን እገነባለሁ ሲሉ አንደኛው መጫወቻ ካርታቸው የዶላር ዋጋ ነው። ጉዳዩን ለማየት መለስ ብለን አንዳንድ ነጥቦችን እናንሳ። የመጀመሪያው የዶናልድ ትራምፕ የፕሬዝዳንትነት ዘመንን እንመልከት። ፕሬዝዳንት ትራምፕ ከመጀመሪያም ዶላር እንዲዳከም ይፈልጋሉ። እናም ጠንካራ የነበረውን ዶላር ስልጣን እንደያዙ ማዳከም ጀመሩ። በኦባማ የስልጣን ዘመን ማብቂያ ዶላር ጠንካራ የነበረ ቢሆንም እሳቸው በመጀመሪያም ዶላር ያለ ዋጋው ነው የተጋነነው የሚመነዘርበት መጠን ተገቢ ዋጋው አይደለም ማለታቸው ብቻ ዶላርን እንዲዳከም አደረገው። የንግድ ጦርነቱ በወቅቱ ከቻይና ጋር የከፈቱት በመጀመሪያው የፕሬዝዳንትነት ዘመናቸው ማለት ነው። እሱም ዶላርን እንዲዳከም አደረገው። የታክስና የበጀት ቅነሳ ሐሳባቸውና ተግባራቸውም ዶላር እንዲዳከም ያደረገው ሆነ። ነገር ግን ዶላር ፕሬዝዳንት ትራምፕ ስልጣን በያዙ በአመቱ መጠናከሩን እንደገና ጀመረ። በተለይም ወለድ መጨመራቸው እና የአሜሪካ ኢኮኖሚ ማንሰራራቱ ዶላርን አጠናከረው። ኮቪድ ሲመጣ ዳግም ዶላር ተዳከመ። የባይደን ዘመን ደግሞ ሁለተኛውን እሱን እንመልከተው። ባይደን ጠንካራ ዶላርን ወደዱ። እናም ወለድን ከፍ በማድረግ የዶላርን ተፈላጊነትና የዶላርን ዋጋ ናሩት። ግሽበትን መከላከል አለብኝ በሚለው አቋማቸውም ወለድን ከፍ በማድረጋቸው ዶላር በዓለም ገበያ ላቅ ያለ ቦታ ያዘ። ዶላር ትራምፕ ስልጣን ሲያስረክቡ ከፍተኛ የገበያ ዋጋ ይዞ ነበር የተጠናቀቀው። ዶላር የዓለም ዋነኛ መገበያ ገንዘብ የሆነው የአሜሪካ የኢኮኖሚ የዓለም ሀያልነቱን ሲቆናጠጥ ነው፣ በተለይ ከሁለተኛው የዓለም ጦርነት በኋላ። እናም ዋነኛ መጠባበቂያ ገንዘብ ደግሞ ወርቅ ሆኖ ዘለቀ። በፕሬዝዳንት ኒክሰን ውሳኔ በ1970ዎቹ ዶላር በቀላሉ እንዳይመነዘር ውሳኔ ያሳለፉና ከወርቅ በልጦ ዶላር ዋነኛ የመጠባበቂያ ክምችት ሆነ። እናም የዶላር ጉዳይ እየጨመረ ዶላር ከፍተኛ ዋጋ በዓለም ገንዘቦች ላይ እንደያዘ ዘለቀ። ጉዳያችን የአሁኑ የትራምፕ የዶላር አቋም ነውና ወደዛው እንሂድ። እዚህ ጋር ስቲቭ ሚረንን እናገኛለን። ስቲቭ ሚረን የሃርቫርድ የኢኮኖሚ ምሁር፣ የትራምፕ የኢኮኖሚ ፖሊሲ አማካሪ ምክር ቤት ሰብሳቢ ናቸው። በታሪፍ ጦርነት ዙሪያና በዶላር ምንዛሪ ዙሪያ ዘርዘር ያሉ ጥናታዊ ጽሑፎችንም ማቅረባቸው የትራምፕ አካሄድ ይህ ሊሆን ይችላል በሚል በርካቶች የስቲቭ ሚረንን ጥናቶች እየተነተኑ ይገኛሉ። በአሁኑ ወቅት የትራምፕ ፖሊሲም የጀርባ አጥንት ናቸው ተብለው ይታመናሉ። ስቲቭ ሚረን ስቲቭ ሚረን የታሪፍ ጉዳይና የዶላርን ጉዳይ የተያያዙ ናቸው ብለው ያምናሉ። ከዚህ በፊት እንዳነሳ ነው ዶናልድ ትራምፕ ታሪፍ ሲጥሉ በዋናነት ዋነኛ ግባቸው ታሪፍ መጣል ሳይሆን አሜሪካ የኢኮኖሚ ኃያልነቷን ዳግም ለማረጋገጥ በዓለም የንግድ ሚዛን ያላትን ቦታ ለማሻሻል እንደዚሁም ደግሞ አሜሪካ በማኑፋክቸሪንግ የሥራ ዕድል እንዲፈጠር ለምታደርገው የኢኮኖሚ ፖሊሲ ትልቁ መደራደሪያ ይሆናል በሚል ነው። እናም እንደታዘብነው ዶናልድ ትራምፕ ሁሉ አቀፍ ታሪፍን ባወጁ በሳምንታት የበርካታ ሀገራትን መቀነሳቸው፣ እንደዚሁም ደግሞ ከቻይና ጋር የተወሰነ ድርድር አድርገው ማለዘባቸው እውነትም ታሪፍን ዶናልድ ትራምፕ የሚፈልጉት የድርድር አቅማቸውን ለማጠናከር ነው የሚለውን ሐሳብ ይበልጥ አጠናክሮታል። ከታሪፍ በኋላ የአሜሪካ መንግስት ትኩረት ያደርግበታል፣ ዶናልድ ትራምፕም ዋነኛ አጀንዳ ያደርጉታል ተብሎ የሚጠበቀው የዶላርን የምንዛሬ መጠን መቀነስ ነው። እናም ሀገራት በፍሎሪዳ ማላራጎ ተገናኝተው እንዲመክሩ ሐሳብ ያስቀመጠ ነው ይህ የስቲቭ ሚረን ትንታኔ። በሁለተኛው ዓለም ጦርነት ማብቂያ በብሪትንውድ ስምምነት እዛው አሜሪካ ኒውሃምሻይር አካባቢ የተደረገ ነው። በነገራችን ላይ ይሄ ስምምነት ዶላር ዋነኛ መገበያ ገንዘብ ሆኗል በዓለም ዙሪያ፣ ወርቅ ደግሞ መጠባበቂያ ክምችት ሆኖ ነበረ። በ1970ዎቹ ደግሞ ኒክሰን ዶላር ወደ ወርቅ በቀላሉ እንዳይቀየር ውሳኔ ማሳለፋቸውን ተከትሎ ወርቅን ጥሎ ዶላር ዋነኛ የመጠባበቂያ ክምችት ገንዘብ ሆነ። እናም በ1980ዎቹ አንስቶ ዶላር እጅግ ውድ ሆነ አሜሪካ በፈጣን እድገት ተምዘገዘገች። በንግድ ሚዛን ግን በኔጌቲቭ ውስጥ መዝለቋን ቀጠለች። አሁን የትራምፕ ሰዎች አቋም አላቸው። ዶላር ጠንካራ የሆነው በአሜሪካ ኢኮኖሚ ሳይሆን የዓለም መጠባበቂያ ገንዘብ በመሆኑ ነው ባይ ናቸው። እናም የነሱ አቋም የአሜሪካን ኤክስፖርት ዶላር ውድ አድርጎታል። ለአሜሪካ ዲኢንዱስትሪያላይዜሽን ወይም የአሜሪካ ኢንዱስትሪ በከፍተኛ ደረጃ እንዲዳከምና አሜሪካ በዓለም የምርት ደረጃ ያላት ቦታ እንዲቀንስ ያደረገው የዶላር መጠባበቂያ ክምችት መሆኑ ነው ይላሉ። የ20 ዓመቱን የዶላር ቁመና ብንመለከት ከ2000 የፈረንጆች ዓመት እስከ 2025 አሁን እስካለንበት ማለት ነው ዶላር በ2008 የኢኮኖሚ ቀውስ አካባቢ ከመቀነሱ ባሻገር የዶላር ከሌሎች ገንዘቦች አንጻር ያለው ምንዛሪ በከፍተኛ ደረጃ ጠንካራ ሆኖ እንደቀጠለ ነው። ይህ ስሌት የኢኮኖሚ ተንታኞች በዓለም የንግድ እንቅስቃሴም ቢያዩት እንደዚሁም ደግሞ በገንዘቦች የመገበያ ግብይት እንቅስቃሴ ቢያዩት በተመሳሳይ ላቅ ያለ ሆኖ ይቀመጣል። እናም ስቲቭ ሜራን ምን ይላሉ? የንግድ ሚዛናችን የተጎዳው በዶላር ጉዳይ ነው የሚለውን ዳግም ያስቀምጣሉ። ሁሉም ሀገራት የመጠባበቂያ ክምችት እንዲኖራቸው ይፈልጋሉ። የመጠባበቂያ ክምችታቸው ደግሞ ላቅ ያለ እንዲሆንና ምናልባትም ኢኮኖሚዋቸው ቢዳከም በማንኛውም ጊዜ የሚመነዝሩት አቅም እንዲኖራቸው ይፈልጋሉ። ሁሉም ደግሞ ከሁሉም የመጠባበቂያ ክምችቶች አይነት ዶላርን ይመርጣሉ። ከዓለም መጠባበቂያ ክምችቶችን ቁመና ብንመለከት ከዓለም 11 ትሪሊየን ዶላር ገደማ መጠባበቂያ ክምችት ውስጥ 6.8 ትሪሊየኑ ወይም 60 በመቶ በዶላር የተቀመጠ ነው። ሁለተኛውን ዩሮ እንኳን ብንመለከት 2.3 ትሪሊየን ሆኖ 20 በመቶ ብቻ ነው። እናም በዶላርና በዩሮ መካከል ያለው ልዩነት መስፋቱ ዶላር እጅግ ተወዳጁ፣ የማይለዋወጠው፣ ሁሌም ከፍ እንዳለ የሚዘልቀውና ጠንካራው ገንዘብ መሆኑን ያመላክታል። አሁን እንደ አማራጭ ኤዩልኝ ትላለች እየተባለ ቢነገርም የቻይናው አርኤምቢ በአለም የመጠባበቂያ ክምችት ውስጥ ሰባተኛ ደረጃ ላይ የሚቀመጥና ከመጠባበቂያ ገንዘቡም ሁለት በመቶውን ብቻ የያዘ ነው። እናም 60 በመቶ ዶላርን ከያዘው ጋር ስናነጻጽረው የአሜሪካ ዶላር አሁንም የአሜሪካ ገንዘብ ብቻ ሳይሆን የመላው የዓለም ሕዝብ መተማመኛ ገንዘብ ሆኗል። እናም ማንም ዶላር እንዲቀንስ አይፈልግም የሚሉ ድምፆች ይሰማሉ። ስለዚህ አሜሪካ ዶላርን ዲቫሊዩ ለማድረግ ወይንም በገበያ ያለውን ስፍራ እንዲቀንስ ለማድረግ ብትሞክር እንኳን ሌሎቹ ሀገራት የሚፈቅዱላት አይሆኑም። የሚፈቅዱላት ስንል ባለቤትነቱ የአሜሪካ ነው ገንዘቡ፣ ነገር ግን ሀገራት የሚቀበሉትም አይደለም። ምክንያቱም ዓለም በንግድ የተሳሰረች ናት። ሀገራቱ መጠባበቂያ ክምችታቸው በዶላር ነው። አሜሪካ ላይ ተጽዕኖ ሊያሳርፉ ይችላሉ። የቦንድ ግዢዎችም ለዚህ ማስተማመኛ ሊሆኗቸው ይችላሉ። እናም ዶናልድ ትራምፕ የዶላርን ዋጋ ለመተመን ሌሎች ስልቶችን ለመጠቀም ሲሉ ነው ወደ ታሪፍም የመጡት ማለት ነው። የአሜሪካ መንግሥት ገቢና ውጪ አይመጣጠንም። አንድ ነጥብ አምስት ትሪሊዮን ጉድለት አለው በጀቱና የሚሰበሰበው ታክስ ወይም በሌሎች መልኩ የሚመጣው ገቢ ማለት ነው። እና የበጀት ጉድለት የአሜሪካ ዋነኛ መገለጫ ነው። የአሜሪካ የንግድ ሚዛንም በጣም ሰፊ ነው። በነገራችን ላይ ፖዘቲቭ የንግድ ሚዛን ያላቸው ወይም ኤክስፖርታቸው ከኢምፖርታቸው እጅግ ከላቁ ሀገራት የምትመራው ቻይና ናት። 386 ቢሊዮን ዶላር ትርፍ አላት ከአመታዊ የንግድ እንቅስቃሴዋ። ሲንጋፖር 193 ቢሊዮን በመያዝ ሁለተኛ ስትሆን፣ ሌሎቹ አነስ ያለ ቦታ ነው የያዙት በንግድ ኪሳራ ውስጥ ካሉና ኢምፖርታቸው ከኤክስፖርታቸው የሚበልጥ ወይም ወደ አገር ቤት የሚያስገቡት ሸቀጦች ዋጋ ከሚልኩት ይልቅ የሚጨምር ተብሎ ሲታይ ኪሳራ ውስጥ ያሉት አሜሪካ የቀዳሚነቱን ስፍራ ትይዛለች። ወደ አንድ ትሪሊዮን ዶላር የተጠጋ ከ900 ቢሊዮን ዶላር ያላነሰ አመታዊ የንግድ ኪሳራ አለባት። እናም አሜሪካ ይህንን መመለስ ትፈልጋለች። ሌላው አሜሪካ አምራች ዘርፉን መመለስ ትፈልጋለች። በነገራችን ላይ በፈረንጆቹ አቆጣጠር በ1970ዎቹ 26 በመቶ አሜሪካውያን ሰራተኞች የሚሰሩት በፋብሪካዎች ውስጥና በማምረቻዎች ውስጥ ነበረ። አሁን ላይ 8 በመቶ ወይ 7 በመቶ ቢሆን ነው በአሜሪካ በፋብሪካ ውስጥ የተቀጠሩ ሰራተኞች ቁጥር። እናም ይህ ሁኔታ ዳግም መመለስ አለበት፣ አለበለዚያ የአሜሪካ ኢኮኖሚ ወደ ታች እያቆለቆለ መሄዱ አይቀርም ነው የእነ ትራምፕ መከራከሪያ። እናም አሁን ዶላርን ዲቫሊዩ በማድረግ ከዩሮ ከጃፓኑ የን ከሌሎችም ገንዘቦች አንጻር ያለውን አቅም በማዳከም አሜሪካ የኢኮኖሚ ተጠቃሚ መሆን ትችላለች የሚል አቋም አላቸውና ዶናልድ ትራምፕ። በነገራችን ላይ የቻይና መንግስት የቻይናን መገበያ ገንዘብ ዩዋንን ሆን ብሎ ከዶላር አንጻር ያለው ዋጋ ዝቅ እንዲል በማድረግ በኤክስፖርት ገበያው በከፍተኛ ደረጃ ዓለም አቀፍ ተቀባይነት እንዲኖረው ያደርጋል በሚል በተደጋጋሚ ይከሰሳል። የጃፓንም የን ቢሆን በመቶ ምናምን እየተመነዘረ በከፍተኛ ደረጃ በዓለም የተሻለ ኢኮኖሚ እንድትገነባ አስችሏታል ይባላል። እናም አሜሪካ መጠባበቂያ ክምችት በመሆኑና በዓለም አቀፍ ደረጃ ተወዳጅ በመሆኑ ብቻ ዶላር ከእውን የአሜሪካ ኢኮኖሚ ይልቅ እጅግ ከፍ ያለ ሆኖ መታየቱ አይገባንም። ስለዚህ ዶላር ተገቢውን ዋጋ የያዝ ዲፕሪሽት አድርጎ ዝቅ ይበልና የአሜሪካ ምርቶች የተሻለ ቦታ ያገኙ በሚለው አቋማቸውን እየተከራከሩ ያሉት ለመሆኑ ነዶናልድ ዶናልድ ትራምፕ ዶላርን መቀነስ የሚፈልጉት ምን ለማግኘት ነው? አምስት ዋነኛ ትርፎች እናገኝበታለን ይላሉ አሜሪካውያኑ። በነ ስቲቭ ሚረን ትንታኔ መሠረት፣ ዶላር ወደ ዋጋው ቢመለስ እነሱ እውነተኛ ዋጋውን የሚሉት ወይም ዲፕሪሽት ቢያደርግና ከሌሎች የዓለም መገበያ ገንዘቦች አንጻር ዋጋው ዝቅ ቢል አንደኛ የአሜሪካ ኤክስፖርት ያድጋል። ምክንያቱም በትንሽ ብር የተመረተ ምርት በሌላው ዓለም ተፈላጊነቱ ይጨምራል። እናም ዶላር ዝቅ ባለ ቁጥር የአሜሪካ ምርቶች በዓለም ተወዳዳሪነታቸው ያድጋል። እነ ቻይና እነ ጃፓን ያሉበትን ቁመና እንቀላቅላለን ብለው ያምናሉ። ሁለተኛው ሌሎች ሀገራት በገንዘብ ፖሊሲ እየተጫወቱ በተለይም ደግሞ በገንዘባቸው የምንዛሬ ተመን ላይ ቅናሽ እያደረጉና ዲፕሪሽት እያደረጉ የሚያገኙትን ጥቅም መዋጋት እንችላለን፣ መታገል እንችላለን፣ እኛም ዝቅ በማድረግ የሆነ ነገር ማድረግ እንችላለን በሚል የገንዘብ ፖሊሲ ጦርነት ላይ እንሰራለን፣ ያም ያዋጣናል ብለው ያምናሉ። በሶስተኝነት አሜሪካውያን የሚያምኑት በሀገር ቤት የሚመረት ምርት የበለጠ ተፈላጊነት ያገኛል የሚል ነው። ለዚህ መከራከሪያቸው ዶላር እጅግ ከረከሰና ከሌሎች ገንዘቦች አንጻር ዝቅ እያለ ከመጣ አሜሪካውያን በዶላር የሚመረት ምርት ርካሽ ይሆንላቸዋልና የአሜሪካ አምራቾች በሀገር ቤት ብዙ ገበያ ያገኛሉ የሚለው ነው። በአራተኛነት የንግድ ሚዛናችንን ያሻሽላል የሚል ነው። ምክንያቱም ሰፋ ያለ ኤክስፖርት ማድረግ ከተቻለና አሁን እንደጠቀስኩት የኢምፖርት ምርቶችን መተካት ከተቻለ የአሜሪካ የንግድ ሚዛን ወደ አንድ ትሪሊዮን እየተቃረበ ያለውን ማጥበብ እንችላለን የሚል እምነት ነው። በአምስተኛ ደረጃና በዋናነት የሚቀመጠው እጅግ ቁጥር አንድ የዓለም ተበዳሪ ከሆኑት ሀገራት ጋር የምትሰለፈው አሜሪካ በከፍተኛ ደረጃ እዳዋን ያቃልልላት የሚለው ነው። አሁን አሜሪካ እደዋን ከመክፈል ይልቅ ዳግም መበደርን መርጣለች። ይህም የሆነው ዶላር እጅግ ውድ እና ተፈላጊ በመሆኑ በዶላር መክፈል አያዋጣም። ግን የዶላርን ዋጋ ዲፕሬሽት ማድረግ ከተቻለ አሜሪካ እደዋን በቀላሉ መክፈል ትችላለች የሚለው ሐሳብ ነው። በእርግጥ ዶናልድ ትራምፕ ዶላር በዓለም ዋጋው እንዲቀንስና በማራላጎ መሪዎችን ጠርተው ስምምነት ማስፈረም ይችላል ወይ የሚለው ትልቁ ጥያቄ ነው። እውነት ዶናልድ ትራምፕ ማስገደድ ይችላሉ ወይ ይላሉ የተለያዩ ኢኮኖሚስቶች። ለማስገደድም ይመስላል ዶናልድ ትራምፕ በቀጥታ ሳይሆን ታሪፍን እንደ መደራደሪያ ይዘው የመጡት የዶላር ዋጋን ዝቅ በማድረግ አሜሪካ በዓለም ምርቶች ላይ ሀያል ሆና ዳግም እንድትመለስ ሐሳብ ያስቀመጡት። የእኛም ገንዘብ ከዚሁ ጋር የሚያያዝ ነው። ብር እጅግ የተዳከመው በዓለም ገበያ የተሻለ ምርት እንድንሸጥ የተሻለ ኤክስፖርት እንድናገኝ ነው ይባላል። ነገር ግን በዓለምም ገበያ ለመሸጥ የተሻለም ገቢ ለማግኘት ገንዘብን ከማዳከም በፊት ብዙ ማምረት እጅግ አስፈላጊ መሆኑ የሚያጠያይቅ አይደለም። የሀገር ቤትና ዓለም አቀፍ የኢኮኖሚና የቢዝነስ ትንታኔን ከቅዳሜ ገበያ ያገኛሉ። ቅዳሜ ገበያን በአሃዱ ሬዲዮ ያደምጡታል። በድረገጻችን በማኅበራዊ ገጾቻችን ያገኙናል። የቅዳሜ ገበያ ልዩ ትንታኔዎችን በዩቲዩብ ቻናላችን በአማርኛና በእንግሊዝኛ ቅዳሜ ገበያ ብለው ሰብስክራይብ ያድርጉ። አዳዲስ ቪዲዮዎች በትኩሱ እንዲደርሶት የደውል ምልክቱን ይጫኑ ነው።